ሰላም፣ ሰላም ውድና የተከበራችሁ የሰረገላ ካልቸራ ላይተንስ ቤተሰቦች እንደምንቆያችሁ። ዛሬ ወደ እናንተ ለማድረስ የመጣሁት እነዚህ የምትመለከቱት ጣባዎችና አንቁፈዎች ነው። አንቁፈ ማለት በጉራጊኛ የቀንድ ማንኪያ ማለት ነው። ይሄ የቀንድ ማንኪያ ባለክብ ሆኖ ረዣዥሙ ነው። አጫጭርም አለው። አጫጭሩም በሌላ ቪዲዮ ያሳያችኋለሁ። ይሄ የምትመለከቱት ጫፉ ድብልብል ሆኖ ረዣዥሙ ነው። እዚህ ጋር ደግሞ ጫፉ ሹል ሆኖ ረዣዥሙ አለ። እንደምትመለከቱት ይሄኛው ከዚኛው የበለጠ ያንጸባርቃል። ይሄ የተሞረደ ይባላል፣ አንቅፎ የተሞረደ ማለት ነው። ሲሞረድ እንደዚህ አሪፍ ሆኖ የሚያብረቀርቅ ይሆናል ማለት ነው። ይሄኛው ደግሞ ሳይሞረድ ነው። ሳይሞረድ ብዙም ወዝ አይኖረውም። ብሩም ሳይሞረድ ይቀንሳል። እንደዚህ ሲሞረድ ትንሽ ብሩ ይጨምራል ማለት ነው። እዚህ ጋር የምትመለከቷቸው ሶስቱ ጣባዎች ትንንሽ ጣባዎች ናቸው በሳይዝ ለአንድ ሰው ለቤት ከሆነ ለአንድ ሰው፣ ለሆቴል ከሆነ ደግሞ ሁለት ወይም ሶስት ክትፎ የሚወጣበት ነው። ክዳኑ ሲከፈት ክዳኑ ሲከፈት እንደምታዩት ይህንን ይመስላል ማለት ነው። ጣባው የጉራጌ አንደኛ የሚባለው ጣባ ነው። ሻይን ያረጋል እንደምትመለከቱት ነው። ለነዚህ የሚሆን ክዳን ብዙ ጊዜ አይገኝም። በትዕዛዝ ነው የምናሰራው እና ይህ የምትመለከቱት ጣባ ከነክዳኑ በተጨማሪ ደግሞ እዚህ ጋር ትልልቁ ደግሞ አለ። የተጌጠ ጣባ ማለት ነው። በዛጎል እና በጨሌ በሌዘር ተደርጎ እንደምትመለከቱት ውብ ተደርጎ የተሰራ ነው። ስራው እንደምታዩት ነው። እነዚህ ደግሞ ከነዚህ ሳይዝ ትንሽ ከፍ ከፍ ይላሉ። እዚ ጋር እንደምትመለከቱት ክዳኖቹ ምንም ቀይ የለባቸውም። ክዳን ቀይ አልተፈለገም ማለት ነው። ስለዚህ ይህ የምትመለከቱትን እቃ አንድ ደንበኛዬ አዛኝ ለእሷ እያዘጋጀ ነው ነው ማለት ነው። ወደ ውጪ ሊወስደው ነው እና ለእህቴ ይሰጥልኝ ነው ያለችው። ከዚህ ማጨሻ ጋራ እንደምትመለከቱት እዚ ጋር አንድ የማውጫ አለ ሶ ሁለት የተሞረደ ሆኖ ጫፉ ሹል አለ። እዚህ ጋር ደግሞ ሶስት ያልተሞረደ ሆኖ ጫፉ ድብልብል ክዳን አለው። ሶስት ትንንሹ ጣባ ከነ ክዳኑ፣ ሶስት ተመሳሳይ የተጌጠ ጣባ ከነ ክዳኑ ማለት ነው። ይሄ ክዳኑ ከፍቻ ያሳያችኋለሁኝ። ክዳኑ ሲከፈት ደግሞ ይህንን ይመስላል ማለት ነው። ይሄኛው ቢያንስ አንድ ኪሎ ክትፎ፣ አንድ ኪሎ ከግማሽ ክትፎ ይይዛል። አይቤ ይደረግበታል። አይቤ የተለያየ ነገር ነው የሚደረግበት። ጎመን አይቤ፣ ክትፎ ይደረግበታል ማለት ነው። እና ዛሬ የምትመለከቱትን ይህንን ቪዲዮ ወደ እናንተ ለማድረስ መተናል። እንደ ጠፋን ይገባናል። ይቅርታ ይደረግልን። አሁን ቶሎ ቶሎ ወደ እናንተ ቪዲዮ እንለቃለን። ላይ ሼር ማድረግ እንዳይረሳ። እቺ ማጨሻ የሴራሚክ ማጨሻ ናት። እየፈለገችው በጥቁር ነበረ፣ ለጊዜው በጥቁሩ ስላልገባለን በነጭ አድርገን ልከንላታል ማለት ነው። ይህንን እቃ የምልከው አሁን ወደ አዲስ አበባ ነው። ከአዲስ አበባ እህቷ ተቀብላ ወደ ውጭ ትልክላታለች ማለት ነው። አመሰግናለሁኝ፣ ስለነበረን ቆይታ። ይህን አይነት እቃ ማዘዝ መግዛት የምትፈልጉ ካላችሁ እኛ ጋር አለ።